ሰላም ለእናንተ ይሁን። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ኢየሱስ ክርስቶስን ስንከተል ደቀ መዝሙር እግዚአብሔር ደቀ መዝሙር አድርጎ ዲሳይፕል አድርጎ ስንከተለው በመሀል ሰይጣን ለመግባት የሚሞክርባቸውን አንደኛው የማሳቻ መንገድን ትላንትና አይተናል። በማሳቻ መንገድ ውስጥ ያለውን ማለት ነው። በተቆርቋሪነት ወይ በነፃ ውጭነት አይተናል። ዛሬ ደግሞ ሐሰትን ከእውነት ጋር በመደባለቅ የሚለውን እናያለን ማለት ነው። በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ አስተምረን ከእኛ ጋር አሁን በኢየሱስ ስም ጊዜውን ሰዓቱን ሁሉ ለአንተ በጌታ በኢየሱስ ስም ሰጠን። እሺ፣ ሰይጣን እውነትን ከሐሰት ጋር በመደባለቅ ይቀርበናል። ያው ከመነሻችን ማየት ጥሩ ነውና ዘፍጥረት ምዕራፍ ሶስት ላይ ስንመለከት እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟችኋልን አላት። እንግዲህ እዚህ ጋር በነገራችን ላይ ይሄ ሊትራል ኢንተርፕሬቴሽን እንዳታረጉ፣ ሊትራል ኢንተርፕሬቴሽን ሲባል አንድን ነገር ኢንተርፕሬት ስንተረጉመው ቀጥታ እንደወረደ እባብን መንገድ ላይ ስናይ የሆነ ቦታ ድንገት እባብ ከገጠመን ሰይጣን ነው እንዳንል፣ እባብ የሌለበት ቦታ ደግሞ በቃ ሰይጣን የለም ብለን እንዳናስብ ጉዳዩ የእባብ የእንስሳው ጉዳይ ሳይሆን የሰይጣን የተንኮለኛው የአሳቹ አሁን ደግሞ ሐሰትን ከእውነት ከሚደባለቀው ጉዳይ ጋር ዛሬም ሊሰራ ደቀ መዝሙርነታችንን ተከታይነታችንን እግዚአብሔርን ሊያሰናክል የሚፈልገውን መንፈሱን ይሄ ምክንያቱም ወጊያችን ከስጋና ከደም ከመንፈሳን ይሄ ሰራዊት ጋር እንጂ ከስጋና ከደም አይደለም። አሁን ምናልባት እባብን አይታችሁ ከሆነ፣ የሆነ ፍጥረት ነው። የራሱ የሆነ ስጋ አለው። የሆነ ነገር አለው። ጉዳዩ እንስሳው አይደለም፣ መንፈሱ ነው። እሺ፣ ሴቲቱን ለእባቡ ያለችውን ደግሞ እንመለከታለን። እባቡ ምንድን ነው ያላት? ቅድም ያየ ነው። በውኑ በእውነት እግዚአብሔር ከገነት ዛፍ ሁሉ እንዳት በሎ አዟል አላት። እሷም በገነት ካለው ከዛፍ ፍሬ እንበላለን አለች። ነገር ግን በገነቱ መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱም፣ ከእርሱ አትብሎ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእሷም በበላችሁ ቀን አይናችሁ እንዲከፈት እንደ እግዚአብሔር መልካሙና ክፉን እንድታውቁ እንድትሆኑ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላታያችሁ ስለሚያውቅ ነው። እግዚአብሔር ምን ስለሚል እግዚአብሔር አዋቂ ነው ማለት እናንተ ደግሞ አዋቂ አይደላችሁም ሲላት ያው እንግዲህ ፉክክር አይነትም ጥያቄ ትላንትና። ስለዚህ ጥያቄ ብዙ አይተናል እና ዘፍጥረት ምራፍ ሶስት ከአንድ እስከ አምስት ነው ያየሁት ያነበብኩት አሁን እና በዚህ ክፍል ውስጥ ሰይጣን ወደ ሴቲቱ ሲመጣ ማለት ነው፣ የተናገራት ነገር ሙሉ በሙሉ ሙልጭ ሽምጥጥ ያለ ውሸት አይደለም። ያው ዛሬ የምናየው ሐሰትን ከእውነት ጋር በመደባለቅ የሚለውን ስለሆነ ሞቱን አትሞቱም ብሎ ውሸት ተናግሮ፣ እንደ እግዚአብሔር መልካሙና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ያለው ግን እውነት ነው። መልካምና ክፉን አለመታዘዝንም ማወቅ ቻለን ማለት ነው። አንዳንድ ሰው በቤተ ክርስቲያን አድጎ፣ በተለይ በቤተ ክርስቲያን አድጎ፣ እስቲ ዓለምንም ልወቃት ብሎ ሲል በቃ ሴጣን ኮምፕሊትሊ ህይወቱን አሳተው ማለት በቃ ሸወደው ማለት ነው። ልክ ሄዋንና አዳምና ሄዋንም ላይ እንደዚህ ነው እየሆነ ያለው። በቤተ ክርስቲያን ያደገ ሰው ህይወቱን በዛው ቢጨርስ የእግዚአብሔር አላማ እንዳለበት እናውቃለን። ምክንያቱም እግዚአብሔር ከመፈጠር ከመወለዳችን ጀምሮ ሊለየን ነው የፈለገው። ለዛ ነው ታላላቅ የነበሩ እነ ሳሙኤልንም ብታዩ ለእግዚአብሔር ከልጅነታቸው የተለዩ እንጂ በዓለም ውስጥ ተጨማልቀው የመጡ አይደሉም። ስለዚህ በተቻለ መጠን ሴጣን ሀሳቡ ምንድን ነው? አይ ሞቱን አትሞቱም ሲል ማለት ከእግዚአብሔር ከተለየ ሰው ታውቃላችሁ እና ነገር ግን እንደ እግዚአብሔር ክፉና ደጉን እንድታውቁ ነው። እግዚአብሔር ደጉን እንድናቅ እንጂ ክፉን እንድናቅ አይፈልግም። ምክንያቱም ክፉ የሚጎዳን እንጂ የሚጠቅመን ነገር አይደለም። ለዛ ነው የአባካኙ ልጅ ሲያስተውለው ወደ አባቴ ቤት መሄድ ይሻለኛል ያለው። ለምን መጀመሪያውን ወደ አባቴ ቤት መሄድ ይሻለናል ከማለታችን በፊት ለምን ወደ ጨለማው፣ ወደ ጥልቁ፣ ወደ ስቃዩ፣ ወደ ክፉ አለም እንሄዳለን ነው። እግዚአብሔርም ለእኛ የሚያስበው መልካምና እጅግ መልካም ብቻ ስለሆነ ማለት ነው። ስለዚህ የምዕራፍ ሶስት ቁጥር 22 ላይ እግዚአብሔር ራሱ እንዲህ አለ፣ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ አለ። አያችሁ፣ የሰው ልጅ ምን ማወቅ ጀመረ? መልካሙን ብቻ ሳይሆን ክፉንም ማወቅ ጀመረ። ስለዚህ እንደ አንዱ እንደኛ ሆነ ይላል መጽሐፍ ቅዱስ። እግዚአብሔር እንደ አንዱ እንደኛ ሆነ ይላል። እሱ አዳምና ሔዋንን በሞት የነገሰባቸው አትሞቱም ብሎ ነው። ዛሬም ቢሆን አትሞቱም ብሎ በሰዎች ላይ በሞት ለመንገስ ሞትን ደብቆ የምስራች ብሎ የሚሰብክ ሰይጣን ነው ያለው። ዛሬም ቢሆን ማለት ነው። ለምሳሌ ገንዘብ ስትሰበስቡ አትሞቱም። በቃ ስለዚህ ሰው ገንዘብ ሰብስቦ ነገ እበላለሁ ብሎ ያስባል። ገንዘብ ሰብስቦ ሲጨርስ ሳይበላው ሊሞት ይችላል። የሰው ልጅ ዛሬን እንደምንም ብለህ ነገ ንስሐ ትገባለህ ይላል። ዛሬና ነገ መካከል ያለውን ግን አያውቅም። ዛሬ እንደፈለገ እየኖረ ሰውን የሚያኖረው ሰይጣን ኑሩ አትሞቱ ብሎ በመዋሸት ነው። ነገር ግን እኛ ያለነው ነው በእግዚአብሔር እጅ ላይ ነው እጅ ላይ እሱ እጅ ላይ ነው ያለነው። ማለት በእሱ እጅ ላይ ሆነን ጨለማው ዓለም ውስጥ ከሆነን ደግሞ ሄደን ገና ለገና እግዚአብሔር ይቀበለኛል ስንል ሰይጣን እጅ ደግሞ ስንገባለት ሰይጣን አይራራም። በቀላሉም ደግሞ ወት ከሱ እንድንወጣ ወደ እግዚአብሔር እንድንሄድ አይፈልግም። በተለያየ ማባበል እምቢ ካልንም እስከ ሞት ሊያደርሰን ይችላል። ወደ ጨለማው ዓለም ከሄድን እሱ ሰይጣን ሰው እስከ ሞተለት እና ከህይወት እስከተቋረጠለት ድረስ በምንም አይነት፣ በምንም ሁኔታ እውነትን ከሐሰት እየቀላቀለ ማቅረቡን አያቆምም። ሰውም የፈለገ ነገር ቢሆን ስለ ሰው ግዳይ ለውም ሁለተኛ ቆሮንጦስ ሁለት አስራ ሰባት ላይ የእግዚአብሔር ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም ይላል። ምንድን ነው ያለው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። እንግዲህ ቀላቅለው የሚሸቃ ኢየሱስ ክርስቶስን ስሙን እየጠሩ ገንዘብ መሰብሰቢያ ሊሆን ይችላል የኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ስም እየጠሩ የስጋዊ ፍላጎትን ማሟያ ሊያደርጉት ይችላሉ ሙሉ እንግዲህ በቅንነት ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን የሚለው ቅንነት ያስፈልገዋል ምክንያቱም ለዓለማዊ ንዋይ የሆነ ነገር ለመሰብሰብ አይደለም በቅንነት ቀላቅለው እንደሚሸቃቅጡት አይደል እንደ ብዙዎች አይደለንም ነው የሚለው እዚህ ጋር ሰይጣን የእግዚአብሔርን ነገር ለማጨለም በሚሆን መልኩ ሲቀርብ ነው የምናየውና የመናቅ የመናፈቅ ትምህርት የመናፍቅ ትምህርት መናፍቅ ይሄ መናፍቅ ነው ሲባል ሰምታችሁ ከሆነ መናፍቅ ማለት ሄሬሲ ማለት ውሸትን ከእውነት የሚደባልቅ ማለት ነው መናፍቅ የሚባለው ከግእዝ የመጣ ቃል ነፈቀ ናፈቀ ማለት ከፈለ ማለት ነው። ግማሹን እውነት ግማሹን ውሸት አደረገ ማለት ነው። ስልቱ በመደባለቅ ነው ማለት ነው። እግዚአብሔር ይባርካቸው። በነገራችን ላይ በሰለሞን ከበደ ወልደ ጻድቅ የተጻፈውን መጽሐፍ የአዲስ ኪዳን ህብረተሰብ የሚለው መጽሐፍ ስናጠና ቆንጆ አድርገው ነው ይህንንም እዚህ ጋር ያቀረቡልን፣ እስካሁንም እያቀረቡልን ያለው ጽሁፉ በጣም እግዚአብሔር ይባርካቸው። ዘመናቸው ይባረክ፣ ዘር ማንዘራቸው፣ ልጆቻቸው፣ ትዳራቸው፣ ህይወታቸው ሁሉ በጌታ በኢየሱስ ስም ተባረከ ይሁን። እድሜ እግዚአብሔር ይጨምርላቸው ሰላሙን ጤናውን በኢየሱስ ስም እግዚአብሔር ያብዛላቸው። እሺ፣ እንግዲህ መናፍቅ የሚባለው ይሄ መናፍቅ አስተማሪ ነው ሲባል ከሰማችሁ፣ ሄሬሲ ነው ሲባል ከሰማችሁ፣ ውሸትን ከእውነት የሚደባልቅ መናፈቅ ማለት ነፈቀ፣ ናፈቀ ወይም ደግሞ ከፈለ ማለት ነው ማለት ነው ብዙ ጊዜ እኛ የምንሳሳትበት ነገር ቁንጽል እውነት የሆነ ነገር ካየን ያችኑ ይዘን በ የሆነች ቁንጽል ማለት የተወሰነ እውነት ነገር ካለው አንድ ነገር ይህ እውነት አለ አይደል እንዴ አንድ ሰው ለምሳሌ የሆነ ሰው እንዲ ይህ ልጅ እውነቱን አይደል እንዴ እዚህ የተናገረው እውነቱን አይደል እንዴ ይሄ ከጀርባ ይዞ የመጣውን ውሸትን አሁን ለምሳሌ በቅድስና መኖር ከትዳር በፊት እንዴንን ነገር አይ ልጁ እኮ እንደዚህ በጌታ አይደል እንዴ ልጁ እኮ እንደዚህ ምንም ልጁ ማንም ሰው ምንም ይሁን እውነትን የሆነ ነገር መያዙ ሳይሆን ከጀርባው ያለው ውሸት ከእግዚአብሔር መስመር የሚያወጣንን ነገር ማየት አለብን። ልክኛ ይሄ እውነት አይደል እንዴ ይሄ ካለ ታዲያ ምን አለው? ምን ልትለው ነው? በማለት እውነትን በሐሰት አንድ ላይ ጠቅልለን እውነት አድርገን እንድንወስድ እንዲገፋፋን ያደርገናል። በዚህና በዚህ ምክንያት ውሸትን አግበስብሰን ለመውሰድ። ለምሳሌ ቆሻሻ ነገር በንጹ ጨርቅ ከተጠቀለለ፣ እሱን ንጹህ ጨርቁን አይተን ንጹህ ጨርቁን ይዘን አንሂድም። ወደ ቤታችን ቤታችን ስንከፍት እኮ ነገር ውስጡ ምንድን ነው? ቆሻሻ ነገሩን እናያለን። አጸያፊ የሆነውን ነገር ያ ደግሞ ለእኛ አይጠቅመንም። በዚህ ምክንያት ነው እግዚአብሔር ይህን ትምህርትም እያስተማረን ያለው። እና ትንሽ ልክ የሆነ እንደ ምልክት ስናይ የሆነ ትንሽ ይህ ነገር ኢየሱስ የሚል ስም ከሰማን በቃ በክርስቶስ ኢየሱስ ስም ብሎ ከጠራ አንድ ሰው፣ ሌላው ግን አጥፊ የሆነ የተሰወረ መርዝ ቢኖርበትም በተለይም ለሀሳባችን፣ ለፍላጎታችን፣ ለጊዜያዊ ሁኔታዎችን የሚመች ከመሰለን አጥፊ ይሁንም አብረን የምንወስድበት ሁኔታ እናያለን። እና የሴጣን ዓላማ እውነትን ሐሰት በመደባለቅና በተደበላለቀው ውስጥ መልካም የሚመስለውን ልክ የሚመስለውን ግን ልክ ያልሆነውን አብረን እንድናስተናግድ እንድንቀበል ያደርገናል። አይሆንም ላለማለት እጃችን፣ ሀሳባችን፣ ልቦናችን እንዲታሰር በጉታችን እንዲሸፈን በማድረግ በዚህ መልክ ያቀርባል፣ ይላል። የዛሬው ትምህርት ይሄ ነው። ያው እዚህ ጋር ጉጉታችን ሲል ፍላጎታችን። እኛም አንድ ስጋዊ ፍላጎት ጫና ሊያረግብን ሲፈልግ ትንሽዬ እኛም ውስጣችን ካለው ፍላጎት ጋር፣ እዛ ጋር ያለው ሰውዬ ደግሞ ትንሽዬ፣ ወይ ደግሞ እዛ ጋር ያለችው ልጅ ደግሞ ትንሽዬ እውነት ካላት በቃ የተወሰነውን እውነት አይዘን ሌላውን ውሸት አብረን ጠቅልለን ሌላውን ትክክል ያልሆነ መንገድ እግዚአብሔር የማይወደውን ቅድስና የሌለበትን ከእግዚአብሔር ደቀ መዝሙርነት የሚያጎድለንን ከእግዚአብሔር ሕይወት የሚያጎድለንን ነገር አብረን መውሰድ የለብንም ነው። ጌታ ኢየሱስ ክርስቶስ ዘመናችሁን ሕይወታችሁን ይባርክ። ሰላም ሆኑልኝ። ቀጣይ ያሉትንም ትምህርቶች መከታተላችንን እንድንችል ጌታ ጸጋውን በኢየሱስ ስም ያብዛልን። ሰላም ሆኑ።